በላይ ዘለቀ የተወለደው የት ነው? ለሚለው ጥያቄ ይኸውልሽ፣ ዛሬ እኛ ፎቶ ተሸክመ እንደ ስል አድኖ ስንዞር የነበረው በላይ ዘለቀ በላይ ዘለቀ አይደለም እየተባለ ልብ ነው ደንግጠናል። በላይ ዘለቀ ዘለቀ ላቀው፣ ላቀው ምናው ብለህ የምትሸጠው ታሪክን አይደለም እቃ መሳስለ ተመሳስሎ ልሸጥ ይችል። ወደ ሌላ አማራ የሚባል ብሄር የለም ወደሚለው ጦርነት እመለሳለሁ። ወሎ በሚለው ጦርነት እመለሳለሁ። ለነሱ ለማ እስኪ ወደ ቪዲዮዎቹ እንሂድ፣ ማለት ነው ቤተሰቦች። በላይ ዘለቀ የልጅ ልጅ ነኝ ብሎ እያወረ ያለው ታሪክ እጅግ በጣም ብዙዎቹን እያናደደና ብዙዎቹን ደግሞ እያስደሰተ ያለ ጉዳይ አለ ማለት ነው ቤተሰቦች። እያንዳንዱ ከተወለደበት ቦታ ጀምሮ የዘር ሀረጉን በእናትም ባባትም እየዘረዘረ የተፈጠሩትን ፎቶው ጭምር እስከ ዛሬ በላይ ዘለቀ የተባለ የነበረው ሀውልቱንም ፎቶውንም ሁሉ የእሱ አይደለም እያለን ያለው ማለት ነው ቤተሰቦች። ሁለቱ ልጆች ግን ምን አይነት ተፈጥሮ እንዳላቸው እኔ ታዘቧቸው የመብረቁና እየወዳ የሚባሉትን ልጆች በደንብ እያቸው እውነታው ምን እንደሆነ እኔ አላቀም እስኪ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ ማለት ነው ቤተሰቦች የምወዳችሁ ወደ ቪዲዮ እንሂድ በላይ ዘለቀ የተወለደው የት ነው ለሚለው ጥያቄ መልስ ልስጥ እና ጂኖሎጂው ላይ እና የይሙት በቃ የሚለው የሙት ፍርድ ያደረሳቸውን ምክንያት በሂደት ደግሞ እናገረዋል በላይ ዘለቀ የተወለዱት በቦረና ሳይንት አውራጃ፣ በደቡብ ወሎ፣ ልዩ ስሙ ዝሩ ጎታ በሚባል ቦታ ላይ ነው። የተወለዱት በግድ የሚባል አካባቢ። ይኸውልሽ፣ ዛሬ እኛ ፎቶ ተሸክመ እንደ ስላድ ነው ስንዞር የነበረው በላይ ዘለቀ፣ በላይ ዘለቀ አይደለም እየተባለ ልብ ነው ደንግጠናል። እውነትህን ነው። እንግዲህ ምን እናውቃለን እኛ፣ ብለሽ ነው የተነገረን። እንሰማለን። እንግዲህ ለማጣራት እንዲህ አራ አምጡት ባካችሁ፣ ባካችሁ አምጡልን የጀግናውን ልጅ ልጅ። ፒክቸሩ ታዲያ ትክክል አይደለም፣ ትክክለኛ የሌላ ሰው ነው ያለው። ሰውየው ስሙ ጠፋኝ፣ ቀድቼዋለሁ። እስከ እነ ሚስቱ እስከ እነ ልጁ፣ ተናገር እኮ መቼ እንደተወለደ ብሎ በለው። ትክክለኛው በላይ ዘለቀ ፒክቸር የት አል ታዲያ፣ እንዴት ነው የምናገኘው? አሳየን እኮ ያለው ለጥፎታል፣ እስከ እነታናሽ ወንድሙ ምናምን የተነሳው ፎቶ አለ እሱን እያሳየን ነበር። ስለዚህ ከጥያቄ መልስ ልጀምር። በላይ ዘለቀ ዘለቀ ላ ላቀው ጌ አጌ ሲቆላበት ነው አጋ

እንዴት አለው አለው አለው እየቀዳው ነበር ስሙን ወሎ ብሎ ጽፎ ግን እኮ ሁላችን ስም ብንጠራ ቂልቱ ጋር እንደርስ ሌላኛው አለቅላቂ እያ አጌ አጌ የሚለው ግን አጠራጥሮኛል አጌ አጌ በላይ ዘለቀ እዚህ ልክ መደሰታችሁ በእናቱ በኩልም ያለውን ምርቃት ጨምራለሁ ወደ ጦርነት ሲገቡ መነቂልጡ ነው ተሰብስቦ የገባው መነቂልጡ ማለት የቂልጡ ዘር የቂልጡ ቤተሰብ ማለት ነው። ስለዚህ በእናቱ በኩልም ያለውን እንደግምላችኋለን። ታይቶ አሰኑ አሰኑ ወዳጅ ወዳጅ እንቶ እንቶ በአቦ በአቦ ቢቂሊ ቢቂሊ ጃርሶ ጃርሶ አቦ አቦ ገረሱ ገረሱ ሜታ ሜታ ወጅቱ ይባላል። ነው ብለህ የምትሸጠው ታሪክን አይደለም። ዕቃ አመሳስለ ተመሳስሎ ሊሸጥ ይችላል። ቁስ ሊሄድ ይችላል። ገበያውን እንድትቆጣጠረው ፌክ እና ኦሪጂናል ሊኖረው ሊኖሩ ይችላል። የታሪክ ፌክ አደባባይ ላይ ሲወጣ ዝም ማለት ወይኔ ዛሬ መንገድ ላይ መሆን እንዴት ተናደርኩኝ። ከጀርባ በላይ ዘለቀ ፎቶ ይሄ ቁስለኛ ዋርካ ይባላል። እሳቸው ከድል በኋላ የሚያስተዳድሩበትን ቤተ መንግስት ገንብተው የታናናሽ ወንድሞች ወንድሞቻቸው መትረየስ ሲያስተኩሱ የተነሱት ፎቶ ነው። በዚህ በኩል የሚታዩት ደጃዝማች አያሌው መሸሻ ይባላል። ከሁለተኛ ሚስታቸው የተወለዱ ኖቶ እንደዚህ ይታያል። በኋላ ለክርክር ስለ ኦኬ ኦኬ እሺ ለመልስ ስለሚሆን እንግዲህ ሌሎቹ የታሪክ እ ደጃዝማች አያለው መሸሻ ይባላሉ። እኔ ደርሼባቸው ታሪክ በደንብ ከሳቸው ወስጄ የቆረጥኩበት ለዚህ ጉዳይ ለመነሳት በቁጭት የተነሳሁበትን ትክክለኛ ነጥብ ያገኘሁት የሳቸው ወንድም ሰላሳ አንድ ዓመት ከታሰሩት ውስጥ አንደኛው ናቸው። በአባት አይገናኙም፣ በእናት አንድ ናቸው። ምክንያቱም በላይ ዘለቀና ጅጉ ዘለቀ በላይ የአስራ ሁለት አመት እጅጉ ዘለቀ የአስር ዓመት አመት ልጅ እያሉ ነው በሬው አዳኝ አባታቸው ተገለው አስክሬናቸው በር ላይ ተንጠልጥሎ በልጅነታቸው ያዩት። እሳቸው ካለፉ ከስምንት ዓመት አመት በኋላ እናትየው ተድራው የተወለዱ ናቸው። ደጃዝማች አያሌው መሸሻ የኚህ ሰውዬ ልጅ አሉ በሕይወት ትልቅ የሰጡትን ምስክርነትም አለ የማ የበላይ ሁለተኛ ወንድም ደጃዝማች አያሌው ያለው መሸሻል መሀል የሚታየው እጅጉ ዘለቀ ነው። የበላይ ጠምር የእጅጉ ዘለቀ ልጅም አሉ በህይወት እዚሁ አብሮት የተሰቀለው የአንተን ሞት እኔ ማየት አልፈልግም፣ እኔ ልቅደም፣ እኔ ልቅደም የተባባሉበት አሳዛኝ ታሪክ ያንን ትዕይንት ለማየት የመጣ ወደ ውስጡ ያለቀሰበት እውነት የተፈጠረበት የስክላት ወንጀል የተፈጸመበት አደባባይ ነ ሲካፉ የነበሩት ይህንን እነ መንግስቱን ነው መስክረዋል። በዚህ በኩል ያለው ሸፈራው ገርባው የአክስቱ ልጅ የሀይሉሽ ላከው ልጅ ሸፈራው ገርባው። ገርባው ባልን ልቀጥል። ብዙ ቦታ አያቴ የትኛው ነው? ወንድማችን አያቴ የትኛው? የቆመ የቆሙ ናቸው በላይ ዘለቀ የቆሙ እሳቸው ናቸው እሳቸው ናቸው። አዳምጡ ስር ያላችሁ አዳምጡ። እንግዲህ ያንን ፎቶግራፍ እየወዳ በይንንም በደንብ ይሄንን ፎቶግራፍ ለዓመታት ይዘውት ሲዞሩ ነበር። ከአንድ ባለሀብትም ለጠቅላይ ሚኒስትር አብይ በስጦታ መልክ ተሰጠው። ከመንግስትም ገባ። እንዲህ ነው ታሪክ የሚበላሽ የሚታረሰ የሚከበሩ ጀግና ናቸው ባለ ታሪኩ እኔ ዳስታ ጥናት በምሰራበት ቦታ ላይ ሰዎችን በላይ ምን ይመስላል ብዬ ለመጠየቅ ጅ የሚያደርጉ አሉ፣ ግዙፍ የሚያደርጉ ይሄ ምናም ጃይንት አይነት ነገር፣ በጣም ብዙ አይነት ምስል እንትኖችን ይነግረዋል። ምስል ሀውልት ተሰርቶለታል ቢቻላ ፈጽሞ ግን አይገናኝም። ሌላም ውስብስብ የሆነው ታሪካ ወደፊት እናወጣዋለን። ደም ደምግባት ይሄ መልክ ነው የሳቸው ደመግባት በኋላ ያደረገው ፎቶ ላይ ነጭ ቲሸርት ያደረገው፣ እኔ ወደ ሌላ አማራ የሚባል ብሄር የለም ወደሚለው ጦርነት የመለሳለሁ፣ ወሎ ነኝ በሚለው ጦርነት የመለሳለሁ። ለነሱ ለማስረከብ ማስደሰት አለባቸው። በደንብ ትግራይ ኦሮሞ ልጅ ነው፣ በጣም ብዙ ኃላፊነት አለበት፣ የሀጼ ኃላፊነት አለበት፣ ያላ ፑሽ እያደረጋቸው ኮፕሊንክ እያደረጋቸው እኔ የሚውት አድርጌ ነው። ዝም ብሎ ከዚህ በኋላ አንዳንዴ ዳንጋ አስተላልፍሽ ይህንን ፎቶግራፍ ነው ብሎ የሚያዘዋውሩትን ፎቶግራፍ። ቅርብ ጊዜ በኪነ ጥበቡ ውስጥ የራሱን አሻራ እየጣለ ያለ አንድ ዘፋኝ እና እናትዋ ጎንደርን ሰርቷል። ቆንጆ ስራ ነው። ስለ በላይም ሰርቷል። ስንኞቹ ውስጥ የሚነገሩት ነገሮች ባልስማማበትም ተቃርባ ይጠይቅም ወጥቷል። ግን አሁን በራሱ ቢዝነስ ውስጥ ቲሸርታ እያሳተመ እየሸጠ ነው። የንጉሥ ሚካኤልን ጨምሮ በላይ ዘለቀ ብሎ ከስር ታሪኩን በመጽሐፍ ይህን ምስል አውጥቶታል። ስለዚህ የሀሰት ታሪክ እየተሸጠ ነው ማለት ነው። ጀግና አርበኞች ናቸው የሚለያቸው ፎቶው የእሳቸው አይደለም። የሌላ ሰው ፎቶግራፍ ነው። ይህንን ተመርኩዘው እንቅስቃሴ ያደረጉ አካላት የሚዘዋወረው ፎቶ በላይ ዘለቀ የሚባለው የእሳቸው አይደለም። ከዛ በተረፈ የተወለደበት ጠይቄ